አሁን ክሊክ አደገኝ እኔ ልጅ ከጓደኞቹ ከወንድ ጓደኞቹ ጋር ነው የሚያሳልፈው። ለወንድ ጓደኞቹ ብር ይልካሉ። ከወንድ ጓደኛ ጋር ሐዋሳ ምናምን ሄደው ከሴት ሚኒስቱ ጋር ሦስቴ ነው እስካሁን ያደረኩት ሰው

በአምስት አመት ትዳር እንዴት ታዲያ? እና በጣም ትንሽ ነው። አምስት አመት ማለት እኮ ኦልሞስት ወደ ሺ ስድስት መቶ ቀኖች ሺ ሰባት መቶ ምናምን ቀኖች፣ ታዲያ ኢት ዶዝ ሜክ ሴንስ። ወንዶች ውድ ናት ፕሮቫይድ በጣም ለግዠሪየስ ላይፍ ስታይል እየሰጣት ምናምን ፎር ሹር። ኢትስ ቢካዝ ቤተሰቦቹ ዘመዶቹ ምናምን ያን ነገር እንዳያውቁበት ሚስቱን አንቀባሮ ይዟል።

ማለት ኩዌሽኒንግ የማይናት አትራክቲቭ ምናምን የሚነገር ስ መግባት እኮ በጣም ለሲንግሽ ከባድ ነገር እና ማንም ቢያደንቅሽ ደግሞ ምንም ፍሮም ተራይት ፐርሰን ስላል ከምትፈልግ ሰው ስላልመጣ በምን ኮንክሉድ እና ወይ

ፖይንቱን ስትሆን ወሬ አንቺን ወደ ማጽናናት ይገባል። ሶ ኮንፈርት ዞን ውስጥ አስገቢዋና ሌትም ሴ ምን አይነት ነገር እንደሚመቸው ምናምን ኦፕን አውሩ። በቃ ሰው ፕሪፈረንሱ ብዙ ነገር ነው። ተስላይክ ለሁሉም ሰው ቆንጆ እንዳለች ሁሉ ለሁሉም ሰው የሚመለሰው አውሩና ቆንጆ ፐርስፔክት እንደተመልካቸው ነው ቆንጆ ያደረገው ሶሳይቲ እዚያ አካባቢ ተስማማንበት ቀይ ቆንጆ ረዥም ፀጉር ሼፓ የሚያምር ልጅ ነው

ጫማ አምረሽ ሲል ማማር ትቻለሽ። ኖባዲ ኬት ውጤቱ ላይ እኮ ነው ጀጅመንት የሚመጣው። ውበት ምናምን በብር ይመጣል ዞሮ ዞሮ፣ እንዴት አምጪው ነዋ። መጨረሻ ላይ ያለው ውጤት ግን ነምበር ቢሰጠው እኔ ምንም ችግር የለም። የሰጠው ሰው ማን ነው? ያ ሰው ማን ነው?

ሶሻል ሚዲያም ከምንም ከምን አለም ለምሳሌ አንቺ ልጅሽ ምንም ብጠብቂ ትምህርት ቤት ሲቀላቀል ሁሉም ፓረንት እና አንቺ ሪስፖንስብል አይደለም። እሱ ነው ሄዶ ሞስት ኦፍ ታይም የሚያሳልፈው ሪስፖንስብል ፓረንቶች ካሳደጉት ልጅ ጋር ነው። መጠበቅ መስራት ራስ ላይ ነው፣ ልጅ ላይ መስራት ነው፣ ሚንዳቸው ላይ መስራት ነው። እና ከህፃንነታቸው ጀምሮ እየነገርሽ በአቅማቸው እየሰጠች ኮንፊደንሳቸውን ይሄ ዋት ኤቨር አረጉም አላረጉም አማሩም አላመሩም

ካሰርም አይደለህም፣ ምንም አይደለም። እኔ አሁን እኔ በጣም ነው ኮንትራዲክት ኮንሰፕት ነው፣ ግን ዲሉዥናል እንዲሆኑ አልፈልግም ልጆች። ለምሳሌ ብር የለውም አይደለ? የለም እንደሌለው ካላወቀ የመስራት ባህል አይደለም